አማራን ህዝብ ጥያቄዎች ለመፍታትና ሀገራዊ መግባባትን ለመፍጠር በሀገራዊ የምክክር ኮሚሽን በንቃት መሳተፍ እንደሚገባ የህዝብ ተወካዮች ምክር ቤት አባላት ተናገሩ። እንደ ሀገር እያጋጠሙ ያሉ ችግሮችን በምክክር ሂደቱ እንዲፈቱ የበኩላቸውን ጥረትና ድጋፍ እንደሚያደርጉም የህዝብ እንደራሴዎቹ ገልጸዋል። ካሳው መንጌ በኢትዮጵያ ያደሩ ጥያቄዎችና ቁርሾዎችን በመፍታት ሀገራዊ አንድነትን ለመገንባት ትልቅ ተስፋ የተጣለበት ሀገራዊ የምክክር ኮሚሽን የተለያዩ ተግባራትን እያከናወነ ሶስት አመታትን ተሻግሯል። የሀገራዊ የምክክር ኮሚሽኑ በግጭት ውስጥ ላሉና መፍትሔ ለሚሹ ችግሮችም በእጅጉ አስፈላጊ ስለመሆኑ ይገለጻል። ከሚኮ ጋር ቆይታ ያደረጉት የህዝብ ተወካዮች ምክር ቤት አባላት የአማራ ህዝብ የሚያነሳቸውን ጥያቄዎች በኢትዮጵያዊነት ማዕቀፍ በምክክር ኮሚሽኑ እንዲፈቱ እየተሰራ ስለመሆኑ ይገልጻሉ። እነዚህ የአማራ ህዝብ የሚያነሳቸው ጥያቄዎች በምክክር ኮሚሽኑ አማካኝነት የሚፈቱበትን መንገድ የኛ የተወካዮች ምክር ቤት ግፊት ያደርጋል፣ ይቆጣጠራል፣ ይከታተላል። በተለይም የአማራ ህዝብ የሚያነሳቸው ጥያቄዎች ምንድናቸው? አጀንዳዎች አሉት። በኦሮሞ፣ በትግራይ፣ በጉራጌ፣ በሌሎችም በኢትዮጵያ ብሔር ብሔረሰቦች የሚነሱ ጥያቄዎች በሙሉ አለኝ የሚለው ጥያቄ በምክክር ኮሚሽኑ እንዲመጣ ይፈልጋል። አሁን ያለው የሰላም ችግር ምንድን ነው? ለምንድነው የአማራ ህዝብ የሰላም ችግር ውስጥ የገባ የሚለው ነገር በምክክር ኮሚሽኑ አብሮ አንድ የምክክር አጀንዳ ሆኖ እንዲቀርብ የአማራ ህዝብ ጥያቄ በሌሎችም ክልሎች በአራቱም ማዕዘን ያሉ የኢትዮጵያ ህዝቦች የሚያነሷቸው ጥያቄዎች ናቸው። አብዛኞቹ እነዚህ ጥያቄዎች እንዲፈቱ በተለይ እንመካከር ተብሎ ሀገራዊ የምክክር ኮሚሽን ተዋቅሯል። እንደ ተወካዮች ምክር ቤት ይሄ ኮሚሽን ደግሞ በርካታ ስራዎችን እየሰራ ነው። ህዝቡ፣ እያንዳንዱ ክልል ላይ ያለ ህዝብ ከወረዳ ጀምሮ የሚነሱ ጥያቄዎቹ ምንድን ናቸው፣ እነዚህን ጥያቄዎች ሀገራዊ አጀንዳ ተደርገው እንዳገር ተቀርጾ በዛ ዙሪያ ላይ እየተወያየ ነው ያለ ነው። እንደ ክልል አሁን ካለው ችግር ለመውጣትና ሰላምና ልማትን ለማረጋገጥ ሀገራዊ የምክክር ኮሚሽኑ ያመጣውን ትልቅ እድል በአግባቡ መጠቀም እንደሚገባም የህዝብ እንደራሲዎቹ ገልጸዋል። በክልሉም የሚካሄደው እንደ ሀገርም በየደረጃው ውይይት እየተደረገበት ያለው የሀገራዊ ምክክር ኮሚሽንም ትልቁ ክልሉ የሚያነሳቸውን ጥያቄዎች ይፈታሉ ተብሎ የሚታሰብ ትልቅ አጀንዳ ስለሆነ በዛም ያለው የተጀመረው ተሳትፎ ተጠናክሮ ከቀጠለ ዘላቂ የሆነ ሰላም ወደ ማረጋገጡ መጥቶ የተሟላ ልማት ለህዝቡ የሚረጋገጥበት የወጣቶች ስራ እድል ፈጠራ የሚቀንስበት የኑሮ ውድነት የሚቀንስበት፣ የተረጋጋ ከተማ፣ የተረጋጋ ክልል እንዲሆን ሁሉም አካል ሊተባበር ሊያግዝ ይገባል። የአማራ ህዝብ በዚህ አጋጣሚ የማስተላልፈው መልእክትም የአማራ ህዝብ በዚህ የምክክር ኮሚሽን ላይ መሳተፍ መቻል አለበት፣ በንቃት ጥያቄዎቼ እንደዚህ ናቸው ብሎ ማቅረብ መቻል አለበት። ይሄ ካልቀረበ ከምክክር ኮሚሽኑ ውጭ ነው የሚሆነው። ይሄ ካልሆነ ሌላ ግጭት ነው የሚፈጠረው። ስለዚህ ለግጭቱም በአጠቃላይ አሁን ላለው የሰላም ችግርም መንስኤ ይሆናል፣ መፍትሄ ይሆናል ብለን የምናስበው ይሄ ነውና በዚህ ላይ የተወካዮች ምክር ቤት በንቃት እየተሳተፈ ነው ያለ። ህዝቡም ከምክክር ኮሚሽኑ ጎን ቆሞ በተለይ ሴቶችም፣ ወጣቶች፣ ሌሎች የህብረተሰብ ክፍሎች፣ አካል ጉዳተኞች፣ አረጋውያን የሚሳተፉበት የምክክር ኮሚሽን ስለሆነ እዛ ላይ ተሳትፎ እንደ ሀገር የገጠመንን ስብራት ማከም ይጠይቃል ብዬ አስባለሁ። ሀገራዊ የምክክር ኮሚሽኑ እንደ ሀገሬ ጋራ ባት ለመፍጠር የሚያስችል ምክክር ለማድረግ በአማራ ክልል የአጀንዳ ማሰባሰብ ስራዎችን ለማከናወን የቅድመ ዝግጅት ስራዎችንም አጠናቋል።